አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢፋዳ ፖድካስት መሰናዷችን ነው። እንዲህ ስፔሻል አድርገን የምናወራቸው ሞመንቶቹ ይኖራሉ። ሙሉ ሕይወቴ ስፔሻል ጌቴ። ለእኔ በጣም ያዳላል። እስኪ ስለ ራስሽ ነገሪኝ። አስቸጋሪም አልነበርኩም። የትምህርት ዓለም የሚባለው ነገር ቆመ ማለት ነው። አምስት የተለያዩ ፕሮግራሞችን እናቀርብ ነበር። እንደ ቲጂ አብ ሊከለክሉን አይነት ነገሮች ነበሩ። አምስት ብር ማለት አስቡት፣ እኛ በጣም ብዙ ነገር ነው የምናደርግበት። ወላሂ ሀብታም እንደ የበሶ በረዶ ነው። ወላሂ በጣም ቴስቱ እስካሁን ነው የሚመጣው ነው። ቀን ወላሂ በጣም ነው ደስ ከበድ ይላል አይደል? ሁሉም እንደሚለው ለሴት ልጅ ከባድ ነው። አሁን ከሌላ ሰዎች አንጻር ኔ አልጋባል ብዬ ነው የሚያስቡ የምኖረው ዱባይ ነው። ያው እኔ ከፋሚሊ ጋር ቅርብ ነኝ። እዚ ያለው ምግብ ለብቻችን አንበላም ነበር። በአንድ ጊዜ ደግሞ ሄደው እዛም አለውን መሆን በጣም የሚከብዳ ቤት ሰራተኛ ነሽ ምናምን ነገር ነው የሚሉት። ስትሬት ፎርዋርድ ማለት ነው። ሆም ስኩል ልጆችን በደንብ ያስተካክላል ብለሽ ታምኛለሽ? ያጠነክራታል ብዬ ነው ማስበው። ያው የራሱ ፖዘቲቭ ነገር አለ፣ የራሱ ኔጋቲቭ ነገር አለው። እኔ በሄድኩበት ታይም ግን በቃ ማይመች አዛ፣ ማንሰማበት አሚሮች ምናምን ሲባል በቃ የሆነ አክብሮቱ ላ ተማሪዎች ናቸው። ግን ያን ታይም ላይ ግን በጣም ነው ቂም የምንይዝበት፣ ምናምን በጣም በቃ አለም ደው እንዲሚያረገን ኢብራሂም ይወገድልን ምናምን ነገር ወለ ትንሽ ከብድ ነበረ። ሀቂቃ ዘጠነኛ ክፍል፣ አስረኛ ክፍል ምናምን ተማሪ ሆኜ ፉአድ ሙና ልቦለዶች የሚጻፉ ግጥሞችን ምናምን አነብ ነበረ። ታሪኮቹን ካነበብኩኝ በኋላ ምን ወሰድኩኝ ከዚህ ነገር ምን ማድረግ አለብኝ ምን ማድረግ የለብኝም ብዬ ሁሌ ኖት ታረጋለሁ እና ይሄ አይነት የምራለ እንደዚህ አይነት ነው ልገንግማቸው ማለት ነው የገባሁት የገባው ማለት ነው በእንደዚህ አይነት መልኩ ይሄ ሲሆን እሱ ከነ ኢማናዊ ወጎችን የመቀላቀል ሀሳብ ምናምን ራሱ የለውም ማለት ነው ከኢማናዊ ወጎች እንዴት ወደ አልሙርሰሊም አመራነት ነው ታሽ እንዲሁ ዲቴል አላውቀውም ነበር ሐቂቃ ይሄ እንደሚመሰረት ምናምን ምናምን ማካይ ታሪክ አልነበረም። መልስ ሄንስ አልሰጠኝ። ምንድን ነው የሚያወሩት? በቃ እነሱ ርጅም ጊዜ አንድ ላይ ሆነዋል፣ አውርተዋል ነው እኔ ለማቅረብ በጣም ሞከሩ፣ ግን ደግሞ እኔ ከአኑ ልግባባም አልቻልኩም ነበረ መጀመሪያ ላይ ምናምን። አንድ ቀን የፈጀብኝ ፋዳ ለማንበር ደወልኩላትና ጁማ ማታ መቼ ነው ሐቂቃ እንደዚህ ላል ስጦታ ይሰጥሻል፣ በቃ ስጦታ ያመጣል። እንዲህ ከሆነማ ከዚህ ነው እናገባ ች ጀመረች መጨረስ ቢኖርብሽ እና ብትቀጥይ ምን አይነት ሀያት የሚኖርሽ ይመስልሻል? አንዳንድ ነገር እስኪ ያጋጥምሽ ድረስ የማታውቂውን ነገር አለ። እንደ ማንኛውም ሰው ትማራለች ምናምን ከዛ የሆነ ትመረቃለች ከዛ መሀል አንዱ ነኝ። በደንብ እርምጃ ተወስጂ ነበረ። በጣም የመጨረሻ ለን ከባዱ ልጆችን ሪሙቭ የማድረግ ውሳኔ መወሰን ነው። ሁሌ እንላለን ኢፋዳ ውስጥ ሁሉም ነገር የኢፋዳ እንቅስቃሴ ውስጥ ያላ ሂድ አለበት እንላለን። በነገራችን ላይ በጣም ነው የምንደማመጠው። በጣም ነው ይሄ ሽታ መከባበሩ፣ ይሄ ተዋድዑ ምናምን ያለ ነው። ሁላችን እንትን እናደርጋለን። የሆነ ነገር ካሸነፍን ዘመቻዎች ምናምን ሰለብሬት ለማድረግ ካሰብን የሆነ በጎ አድራጎት ተቋም ነው የምንሄደው። እጅ ላይ ብር የለም። ኤቴኤም ላወጣ ኤቴኤም

በራሱ ወላሂ በጣም ትልቅ ነገር ነው። በቅርብ እምራ ድርጋሽ ነበረ ምራ ሜት ትፈልጊያለሽ አለኝ። ገባ እምቢ እንድል አትጠብቀኝም አይደል አልኩት። መጀመሪያ ሁሉም ሰው የሚያደርገው ምንድን ማልቀስ፣ ከአባውን ሳ አሁን ራሱ ስሜት ይመጣል። በጣም ስሜት ልምድ ስለምትሆኝ ራሱ ይሰጠናል። ከዛ አልበቃንም። ጥሩ ቤተሰቦች አሉን። አልበቃንም። ጥሩ ወዳጆች አሉን። አልበቃንም። እንማራለን። አልበቃንም። እንበላለን፣ እንጠጣለን። አሁንም አልበቃንም። ያ እርስ ለላ ለእኔም አድርጉልኝ አላቸው። ከዚ ያቻ ተላ ሰለም አይት ና አይ ሮካሻ ቀደመ አለት ስለ ረሱል ስላ ሰለም ስታስቢ ምን ይሰማሻል? ከቃል በላይ ነው ወላሂ አይትቃ